ሰላም ሰላም፣ እንደምን አላችሁ ውድ ልሳነ ኩሉ ዩቲዩብ ቻናል ተከታታይ ወንድሞቼ፣ እንደምናላችሁ? እኔ ሰላም ነኝ፣ ፈጣሪ የተመሰገነ ይሁን። እንኳን ወደ ልሳነ ኩሉ የዩቲዩብ ቻናል በሰላም መጣችሁ ብለናል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ያው እንግዲህ ዛሬ አማርኛ ትምህርታችን ላይ ነው የምንቀጥለው ማለት ነው። እንደምታውቁት በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብ ትምህርትን ቀለል ባለ መንገድ እየተማርን እንገኛለን። ለዛሬ ይዤላችሁ የመጣሁት በፊደል ገ የሚነሱ የአማርኛ ቃላትን ለጀማሪዎችም ለመካከለኞችም ደግሞ ትንሽ ገፋ አላደርጋችሁት የሚሆን ነው የመጣሁት። እስከ ቪዲዮ ፍጻሜ ያብራችሁኝ ሁኑ። ቪዲዮውን ላይክ ሼር በማድረግ ተባበሩን። ማለት ነው እንግዲህ አዲስ ቤተሰብም ካላችሁ ጠቃሚ ትምህርት ዝጋ ስለምንለቅ ሰብስክራይብ ብታደርጉ ኖቲፊኬሽን፣ ወይም ደግሞ ቪዲዮ ስንለቅ ማስታወቂያ ይደርሳችኋል ማለት ነው። መልካም ይህን ያልካልኳችሁ አሁን በቀጥታ ወደ ክላሱ ገባለሁኝ። እስኪ ቃላቶቹ ጋር እንሄድ ማለት ነው። እንደምታዩት መጀመሪያ ባለ ሁለት ፊደሎችን እናያለን። ከዛ ባለ ሶስት እያል እንቀጥላለን። የመጀመሪያው ገላ ይላል። ገላ ገና፣ ገና፣ ገፋ፣ ገፋ፣ ገራ፣ ገራ። ይሄ ለፈረስ ምናምን ነው የሚሆነው። ገቢ፣ ገቢ ገባ ገባ፣ ገኒ ገኒ። ያው ገነት የምትባል ሴት ስናቀማጥራት ገኒ እንላለን። ገጽ ገጽ እና ገር ገር። እዚጋ ገላ ገና ገፋ ገራ ገቢ ገባ ገኒ ገጽ እና መጨረሻ ላይ ገር የሚሉ ቃላትን አይተናል። እነዚህ እንግዲህ እንደምታውቁት ያው ባለፈም ስለነገርኳችሁ ባለሆኑ ፊደሎችን ምጽፈው በጣም ጀማሪ ገና አዲስ ገና እየጻፉ ላሉ ልጆች ገን እየተማሩ እያነበቡ ላሉ ልጆች፣ እንደምታዩት ሁሉም አሁን እዚጋ ሁሉም ቃላቶች ላይ የመጀመሪያ የገዘር የመጀመሪያ ፊደል ገን ያለው ሁሉም ጋ አይታችሁት ከሆነ ማለት ነው። ገ ገ ገ ስለዚህ፣ ስንደጋግመው ድምፁን የምንለምደዋለን። እየጻፍንም ከሆነ ደግሞ አንድ ነገር የሚያዘው በጭንቅላት በድግግሞች ብቻ ነው። የሰው ጭንቅላት እንደዛ ነው የሚሰራው፣ እና ስለዚህ አሁን ገን ዘጠኝ ጊዜ ጻፋችሁት ማለት ነው። እየጻፍንም ከሆነ የመጀመሪያውና ዘጠነኛ ላይ የጻፋችሁት ገ ይለያያል፣ እያሻሻላችሁ ስለምትሄዱ ማለት ነው። እንደዛ ነው ፐርፌክት የሚሆነው ማለት ነው። እና በጣም አሪፍ ነው ለጀማሪዎች፣ እነዚህ ሁለት ፊደል ስለሆነች ለማንበብም ቀላል ነው፣ ለመጻፍም ቀላል ነው ማለት ነው። እስኪ ደግሞ እንቀጥል። እሺ ባለ ሶስቶቹ ደግሞ ገ ለ ባ ገለባ። ገ ለ ጸ ገለጸ። ገ ነ ት ገነት፣ ቅድም ገኒ ብለን ያቀማጠልናት ማለት ነው። ገ ላ ጣ ገላጣ፣ የሆነ ግልጥ የሆነ ነገር ማለት ነው። ገ መ ሰ ገመሰ ገመሰ ማለት ከፈለ ማለት ነው ገመደ ገመደ ይሄ ለገመድ ነው ገመተ ገመተ ገመድ ገመድ ገመጠ ገመጠ በጣም አሪፍ እዚህኛው ጋር ያሉት ቃላት ገለባ፣ ገለጸ፣ ገነት፣ ገላጣ። ገላጣ እንዳልኳችሁ አሁን ለምሳሌ ጫካና ጫካ ሊያለበት ቦታ ደግሞ ገላጣ ይባላል ማለት ነው። ገመሰ ከፈለ ማለት ነው። ገመደ ማለት ገመድ ስንሰራ፣ ገመድ እዚኛው ጋር ያለው ቃል አለ አይደለ? ምን እያረክ ነው? ወይም ምን አደረገ ቢባል ገመደ ነው የምንለው። ገመድ ሰራ እንደ ማለት ነው። ገመተ፣ ገመጠ ይላል ማለት ነው። እዚህ ጋር ገመተ የሚለውን ቃል ሳይ የሆነ ሀሳብ መጣብኝና፣ ብዙ ጊዜ ስናነብ ብዙ ተማሪዎች በተለይ እኔ በኦንላይን ማስተምራቸው አልፎ አልፎ እንደ መምህር የሚገጥመኝ ልንገራቸው። ስናነብ በተለይ ቃሉ ረዘም ሲል ማለት ነው ሁለቱን ወይ አንዱን በቃ ልክ አሁን ይህን ስናየው ይሄኛውና ይሄኛውን ተመልከቱ። አሁን ይሄን ሶስቱም ይመሳሳሉ። ሁሉም የገዘር አለበት የመዘር እና የደዘር ነው እና ሁለቱን ብቻ እንሄድና ከዛ በኋላ ይመጣል። አሁን ሳይ ገመድ የሚለውን ገና መካል ነው። በቃ ገመ ብሎ በቃ ገመድ የሚል አይምሮህ ላይ ይመጣል። ወደው ማለት ነው ከዛ የደዘር መሆኑን ብቻ አይተን ማለት ነው። መጨረሻውን ሳናይ በደምብ ፊደሉን ሳናተኩር ገመድ ብለን ልናነበው እንችላለን። አያችሁ፣ ይሄ ከፍጥነት የሚመጣ ነው እና ቢያንስ አምስት ፊደል ቢኖረው ሶስቱን አንብበን ሁለቱን መገመት ማለት ነው እንደዛ ሲሆን በትክክል ቃሉ ማንበብ አንችልም። ኤክስ ነን ማለት ነው። እርግጠኛ ነኝ አብዛኛውን ጊዜ ማንበብ ላይ እንደዛ ነው። ኤክስ ምንሆነው በተለይ ቃሉ ሲረዝም ማለት ነው። ረዘም ሲል አጫጭሮች እንኳ ለማየቱም ቀላል ስለሆኑ እና እያንዳንዱን ፊደል ባለፈ እንደነገርኳችሁ ተራ በተራ ማየት አለብን ስናነብ። በቃ ይቺ ማነች ገ፣ እቺ ማነች መ፣ እቺ ማነት ደ እያልን እየቆጠርን መቁጠር የሚያስፈልገውን እየቆጠርን ከዛም አንደኛ አንደኛ ከሆኑም እያየን ሶስቱንም ወይም ሁሉንም ፊደል አይተን ነው ማንበብ ያለብን ማለት ነው። እሺ እስቲ እንቀጥል። ገሚስ ገሚስ፣ ግማሽ ማለት ነው። ገንቢ ገንቢ፣ ገንቢ ምግቦች፣ ገንዚ ገንቢ ሀሳቦች ይባላል። ገነነ ገነነ። ገረፈ ገረፈ ገጠር ገጠር ገሰጸ ገሰጸ መከረ ማለት ነው ገሰጸ ገራሚ ገራሚ ገመና ገመና ገመቱ ገመቱ ገራም ገራም ገረጣ ገረጣ ነጭ ሆነ ማለት ነው። ገዳም ገዳም ገደብ ገደብ ገደብ ገበያ ገበያ ገቢያ ነው አምነው ብዙ ጊዜ ገቢያ ገበያ ነው የሚባለው። ገብቶ ገብቶ ገለጻ ገለጻ እከሌኮ ገለጻ አደረገ። ገበታ ገበታ በጣም ቆንጆ። እስኪ ርቫይዝ ላድርገው። ገራም ገረጣ ገዳም ገደብ ገበያ ገብቶ ገለጻ፣ ገበታ፣ ገብሬ እነዚህን ይመስላሉ። እሺ አሁንም ደግሞ ባለአራትም ስለሚቀረን የመጨረሻ አንድ ገጽ ይቀረኛል። እሱን እናይና እንጨርሳለን ማለት ነው። በጣም አሪፍ ነው። እስኪ ዛሬ መካከል ላይ መልእክት ላስተላልፍ። አንደኛ ያው ሁልጊዜ እንደው ለማስታወስ ያህል ነው። እዚህ ጋ ያሉትን ነገሮች ስንጽፍ በደንብ በቃ አእምሮችንም ላይ ስለሚያዝ አደራ በማስታወሻ የበሰራችሁ በሰራችሁ እየጻፋችሁ እያነበባችሁ ደግማችሁ እንድታዩ ስለሚጠቅም ማለት ነው እያደረጋችሁ ተለማመዱ። ሌላው እንደው ምናልባት በግልም ወይም ደግሞ ሰብሰብ ብላችሁ በኦንላይን መማር ትፈልጉት ወንድሞቼ ካላችሁ እዚህ ጋር ስርክ አስቀምጣለሁ በእሱ በቴሌግራም በኢሞና በዋትስአፕ አውሩኝ ማለት ነው። በዛ እንገናኛለን። ይህን ያህል ደቂቃ አይታችሁ ተመችቷችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ደግሞ ያው የቤተሰባዊነት መገለጫ አይደለም ማለት ነው እና ምክንያቱም ያው ለእኛ ይጠቅመናል፣ ያበረታተናል። እና ላይክ አድርጉልን። ሰብስክራይብም ካላደረጋችሁ ሰብስክራይብ አድርጉና እንደዚህ አይነት ምስንዘቅ ይደርሳቸዋል ማለት ነው። እሺ፣ አሁን ደግሞ እስኪ አሁንም በገዘር አንደኛ ፊደል የሚነሱትን አራተኛ ፊደሎችን ደግሞ አራት ፊደል ያላቸው ማለት ነው። ገሃነም፣ ገሃነም፣ ከገሃነማ ያውጣን። ገለበጠ፣ ገለበጠ ገሰገሰ ገሰገሰ፣ ገላገለ ገላገለ፣ ገመገመ ገመገመ፣ ገላመጠ ገላመጠ፣ ገረመው ገረመው፣ የሰው ስምም ይሆናል። ገረደፈ ገረደፈ። ይሄ ለፈጭታዎች ነው የሚሆነው። የመጨረሻው ገራገር ገራገር። በጣም ቆንጆ። ገሃነም፣ ገለበጠ፣ ገሰገሰ፣ ገላገለ፣ ገመገመ፣ ገላመጠ፣ ገረመው፣ ገረደፈና ገራገር ማለት ነው። እሺ እንግዲህ ውድ ተማሪዎች ለዛሬ ጀራችሁ የነበረው ቪዲዮ ይህንን ይመስል ነበረ። ዛሬ ምንድነው የተማርነው? ላስታውሳችሁ፣ በገዘር የሚነሱ እንደውም ዛሬ ባንደኛ ፊደል ብቻ ነው እንዳጋጣሚ እያየነው ማለት ነው፣ ያው እንዳይበዛ፣ ሌሎችን ደግሞ በቀጣይ ቁጥር ሁለት ቁጥር ሶስት ይዤ ካመጣችኋለሁ ማለት ነው። በገዘር የመጀመሪያ ፊደል፣ ባለ ሁለት ፊደል፣ ባለ ሶስት ፊደል እና ባለ አራት ፊደል የአማርኛ ቃላትን እያየን ነበረ። እንግዲህ እንደወደዳችሁ ተስፋ አደርጋለሁኝ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ እንግዲህ በእርሱ ጠንክሩ ነው የምለው። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በድጋሚ ደግሞ መልእክት ለማስተላለፍ በኦንላይን መማር የምትፈልጉ ካላችሁ እዚህ ጋር የተቀመጠውን ስልክ ለእናንተ ነው ማለት ነው። በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ቸር ሰንብቱ። መልካም ጊዜ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ቻው፣ ደህና ሁኑልኝ።